የኢትዮጵያ ሕዝብ እንባ ጠባቂ ተቋም ከሲዳማ ማዕከላዊና ደቡብ ኢትዮጵያ ክልላዊ መንግስታት ርዕሰ መስተዳደር ጽህፈት ቤት የመልካም አስተዳደርና አካባቢ ጉዳዮች ጽህፈት ቤቶች ትብብር በዓለም ባንክ የገንዘብ ድጋፍ ትኩረቱን ትምህርትና ጤና ላይ እያደረገ የአቅም ግንባታ ስልጠና በዋሳ ከተማ ተሰጥቷል። በመደኩ የተገኙት የኢትዮጵያ ሕዝብ እንባ ጠባቂ ተቋም ዋና እንባ ጠባቂ ወይዘሮ ስመኝ ውቤ ተቋሙ አስተዳደራዊ በደል እንዲቀረፍ በማድረግ ረገድ የሚበረታታ ተግባራትን እየፈጸመ መሆኑን በመጠቆም ስልጠናውም አቅምን ለማሳደግ ፋይዳው ትልቅ ነው ብለዋል። በሀገር አቀፍ ደረጃ የተመረጡ ወደ ስልሳ ሁለት ወረዳዎች አሉ። እነኚህ ወረዳዎች ላይ በትምህርትና በጤና ምን ተሰራ የሚለውን ሱፐርቫይዝ የማድረግ ኃላፊነት የተሰጠው ለእንባ ጠባቂ ነው። ስለዚህ እንባ ጠባቂ ተቋም የሚያደርገው ምንድን ነው? በየፕሮጀክቱ በየተጋላጭ በተባሉት ወረዳዎች ላይ በትምህርት በጤና መሰራት ያለበት ስራ ተሰርቷል የሚለውን እና እዛ አካባቢ ያሉ በማህበረሰቡ የሚቀርቡ ቅሬታዎች ስለመኖራቸው ቅሬታዎቹ በአግባቡ ስለመፈታታቸው ሱፐርቪዥን ስራ ሰርቶ ከእነሱ ጋር መሰራት ያለበትን ስራ እንዲሰራ ኃላፊነት ተሰጥቶት እየሰራ ነው ያለው። ስለዚህ በዋነኛነት ይሄንን ፕሮጀክት መሰረት ያደረገ ነው ዛሬ ስልጠና እየተሰጠ ያለው ማለት ነው። ስልጠናው ከሶስቱ ክልሎች ለተውጣጡ ቅሬታ ሰሚ ባለሙያዎችና ባለሻ አካላት የተሰጠ መሆኑን የጠቆሙት ደግሞ የኢትዮጵያ ህዝብ እንባ ጠባቂ ተቋም ሀዋሳ ቅርንጫፍ ጽህፈት ቤት ተጠባባቂ ኃላፊ አቶ አስረስ ግዛው ናቸው። ሲዳማ ብሔራዊ ክልላዊ መንግስት ጋር ማዕከላዊ ኢትዮጵያ እና የደቡብ ኢትዮጵያ ቅሬታ ከሚፈቱ አካላት እና ፕሮጀክቱ አሁን ተግባራዊ እየሆኑ ካሉት አካባቢዎች ጋር በጋራ ተቀናሽተን መስራት እንዲችል የሚያስችል መድረክ ነው። መግባቢያም የምንፈራረብበት መድረክ ነው። ይሄ ደግሞ በቀጣይ ውጤታማ የህዝብ የቅሬታ አፈታት ስርዓት እንዲፈጠር እንዲኖር የሚያደርግ መድረክ ነው። ግዴና የምንወስሰው በመድረኩ የአቅም ግንባታ ስልጠናውን የሰጡት በኢትዮጵያ ህዝብ እንባ ጠባቂ ተቋም የዓለም ባንክ ፕሮጀክት ግምገማና ቁጥጥር ባለሙያ የሆኑት አቶ ታደሰ ገዙ በበኩላቸው የዓለም ባንክ ለችግር ተጋላጭ ብሎ በመረጣቸው አካባቢዎች ተግባራዊ ስለሚደረገው ፕሮጀክት ባለድርሻ አካላት ግንዛቤ እንዲኖራቸው ለማድረግ ስልጠናው ተዘጋጅቷል ብለዋል። ቅሬታ ሰሚዎች በፕሮጀክቱ ላይ ቅሬታ ይነሳ ከሆነ እንዴት ሊፈቱ እንደሚችሉ፣ እንዴት አንድል ማድረግ እንዳለባቸው፣ እነኛ ደግሞ የትምህርትና ጤናዎቹ ደግሞ ይህንን ኢምፕሊመንት ሲያደርጉ ያውቁታል። በዓለም ባንክ ስልጠናው ተሰጥቷቸዋል እና እሱን እንዴት ከህዝብ እንባ ጠባቂ ተቋም ጋር ተባብረው ሊሰሩ እንደሚገባቸው ሁለቱም በጋራ ደግሞ እንዴት እየሰሩ እንደሆነ እዛ ላይ ነው ስልጠናውን ስንሰጣቸው የዋል ነው ማለት ነው። እና በዚህ ፕሮጀክት ሲተገበር ፕሮጀክቱ የሚፈጠር ቅሬታ ካለ፣ አገልግሎት አሰጣጥ ላይ ችግር ካለ አጠገባቸው እነዚህ የቅሬታ ሰሚ አካላት አሉ፣ እነሱ ቼክ ያደርጋሉ እና ጉዳዩን የሚፈቱት ከሆነ እዛው የሚፈቱት ይሆናል። ያ ማይፈታ ከሆነ ከነሱ በላይ ከሆነ ለኢትዮጵያ ህዝብ እንባ ጠባቂ ተቋም ሀዋሳ ቅርንጫፍ አለ። ለነሱ ያሳውቃሉ። በዚህ መልክ ችግሩን መፍታት ነው። ስለዚህ ስልጠናው ይህንን ያጠቃልለ ነው ማለት ነው። ከመድረኩ ተሳታፊዎች መካከል የሲዳማ ክልል የመልካም አስተዳደር ና አካባቢ ጉዳዮች ቢሮ ኃላፊ አቶ አመራ ሌቦ ና የማዕከላዊ ኢትዮጵያ ክልል የፕሬዝዳንት ጽህፈት ቤት ረዳት የህግ አማካሪ መቅደስ ማቴዎስ በሰጡት አስተያየት በጤና በትምህርትና ሌሎች ዘርፎች የመልካም አስተዳደር ችግር የሆኑ ጉዳዮችን እንዴት መፍታት እንዳለብን የተገነዘብንበት መድረክ ነው ብለዋል። በጤና በትምህርት በሌሎችም ተቋማት ላይ የመልካም አስተዳደር ችግር የሆኑ አንዳንድ በቅርበት መደገፍ የሚገባቸው ተቋማት፣ ግለሰቦችን በሆኑ የለየ ስራ ለመስራት ምቹ ሁኔታ የፈጠረ ስልጠና መሆኑን አይቻለው። ስልጠናው የሚያግዘን እንደ መልካም አስተዳደር ተቋም አቤቱታዎች፣ ቅሬታዎች ሲመጡ በአግባቡ ለመፍታት መካኒዝሞችን፣ አካሄዶችን በተሻለ መልኩና አብዴት በሆነ መልኩ አዋጆች ላይ ያሉትን ለውጦችም ተጨማሪ አድርጎ የተለያዩ ኤክስፒሪየንሶችና ልምዶችን ጨምሮ ቅሬታዎችን ለመፍታት በጣም የሚያግዘን ስልጠና ነው። በመድረኩ ከሲዳማ ማዕከላዊና ደቡብ ኢትዮጵያ ክልሎች የተውጣጡ ቅሬታ ሰሚዎች በትምህርትና ጤና ላይ ያሉ ባለሻ አካላት እየተሳተፉ ሲሆን በጋራ ለመስራት የሚያስችላቸው የመግባቢያ ፊርማ ስነስርዓትም እንደሚካሄድ ከወጣው መርሃ ግብር ለማወቅ ተችሏል።